እኔ አምላክ ነኝ ያለበት አለ ወይ? ምናምን ምናምን ሲሉ ይሄ የምስኪንነት ጥያቄ ነው። ምክንያቱም ስጋ የለበሰውን አምላክ አምላክ ነው ብሎ እንዳይቀበሉ ህሊናቸው ስለተቆለፈ አልዝም ብሎ የሌለ ጥያቄ እንዲጠይቁ ያደርጋቸዋል። በአይሁድ ዘንድ ተቆልፎ የነበረው መቆለፍ አሁንም በሌሎች ዘንድ ተቆልፎ ይታያል። ለምሳሌ ወንጌል አምላክን የማስታወቂያ ትምህርት ነው። ዮሐንስ ወንጌል ምዕራፍ አስር እኮ ምን ይላል? እኔ መልካም እረኛ ነኝ አለ ምን ማለት ነው? ይህ ማለት እኔ ነኝ እያለ እኮ ነው ያለው። የምጠብቃችሁ እኔ ነኝ፣ መልካም እረኛ ነኝ አለ። በቃ ነፍሴን ላኖራት ስልጣን አለኝ፣ ላስነሳትም ስልጣን አለኝ ማለት እኮ አመላክነት ነው። ሌላ ምን ፈለጉ? በዮሐንስ ወንጌል ምዕራፍ ስምንት ከአብርሃም በፊት እኔ ነበር። ታዲያ ከአብርሃም በፊት የነበረ አሁን ላይ ግን በሰላሳ ዓመት የምናየው አካል ምን ቢሆን ነው? ለዚህ ጥያቄው ምላሽ የላቸው። በራእይ ዮሐንስ ምዕራፍ ሁለት ላይ ሙቸም ነበር ተነስቻለሁ። የመጨረሻውን የመጀመሪያው እኔ ነኝ፣ የመጀመሪያውን የመጨረሻው አልፋና ኦሜጋ እኔ ነኝ። ሙቸም ነበር ተነስቻለሁ። የመጀመሪያም እሱ የመጨረሻም እሱ እኔ ነኝ ካለ ሙቸም ነበር ካለ ተነስቻለሁ ካለ ታዲያ፣ ሌላ በመጀመሪያ የነበረ በመጨረሻም የሚኖር የሞተ የተነሳ ምን አይነት ፍጡር አለታል? የለም። ስለዚህ አምላክነቱን ይናገራል። ግልጽ በሆነ ቋንቋ ሰው እስከ መቀበል እስካልወደደ ድረስ ግን ሰብአዊ ባህሪው ስለ ሰብአዊ ባህሪ ስለሚናገሩ ክፍሎች ብቻ ነው የሚያጠነጥኑት። ምክንያቱም መጽሐፍ ቅዱስ ሰውም እንደሆነ ስለሚናገር ሰው የሆነበትን ክፍል ደስ ብለው ይቀበሉታል፣ ለሚፈልጉት ሐሳብ መጣጋያ ስለሚመስላቸው ለማይቀበል ለማይፈልጉት ግን ያለውን ጥቅስ ግን ይረቅጡታል። ይሄ ነው ማበድ ማለት። እውነትን የሚፈልግ ህሊና ቀጥታ ለእውነቱ ትልቅ ቦታ አለው። እግዚአብሔር ራሱን ለማስተዋወቅ መጥቶ እኔ ነኝ እያለ ለምሳሌ የህይወት እንጀራ እኔ ነኝ ይላል። እንዲህ ያለ እስኪ ከነቢያት ጀምሮ የህይወት እንጀራ የሆነ አንድ ነቢይ ይጥቀሱ። የለም። የህይወት ውሃ እኔ ነኝ ይላል። የተጠማ ወደ እኔ ይምጣል። ምን የተጠማ? አምላክን የተጠማ ምን የተጠማ? ህይወትን የተጠማ ምን የተጠማ? የዘላለም ድህነትን የተጠማ ወደ እኔ ይምጣል። እኔ ህይወት ውሃ ነኝ። ከዚህ በላይ አምላክነት ምን ይግለጽ? ምንስ ይበላቸው? እንዴ የህይወት እንጀራ እኔ ነኝ፣ የተራበ ወደ እኔ ይምጣ። ታዲያ ይሄ ብቻ መስላችሁ በዮሐንስ ወንጌል ምዕራፍ አስራ አንድ ላይ የሚገር ይናገራል። ትንሳኤና ህይወት እኔ ነኝ። ትንሳኤና ህይወት እኔ ነኝ አለ። ምን ማለት ነው? ሰው ሁሉ እንደሚሞት ግልጽ ነው። ስለዚህ ሁሉ ይሞት፣ የማስነሳ ግን እኔ ነኝ። ህይወትንም የምሰጥ እኔ ነኝ። ህይወታቸው እኔ ነኝ አለ። ታዲያ ፍጡር ሆኖ ለማን ህይወት ይሆናል? ትንሳኤ የሆነ ፍጡር የታለ? ይሄን ደፍሮ የተናገረ ነቢይ የት አለ? ይሄን ደፍሮ የተናገረ ሐዋርያ የት አለ?